ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ።

በቪዲዮው ላይ ያያችሁት አቶ ጌታቸው ረዳ ከአልጀዚራ ሄድ ቱ ሄድ ጋር የነበራቸው ቆይታ ነው። የአልጀዚራው ጋዜጠኛ ጠቅላይ ሚኒስትር ዶክተር አብይ አህመድ ጄኖሳይድ ፈጽመዋል ብለህ ታምናለህ ወይ ብሎ ጥያቄ ሲያቀርብ አቶ ጌታቸው ረዳ በትግራይ ጄኖሳይድ ተፈጽሟል ብዬ አምናለሁ፣ ፈጻሚው ግን በህግ ነው መጣራት ያለበት የሚል መልስ ሰጥተዋል። አቶ ጌታቸው ረዳ ጦርነት ጸብ ነው በጸብ ውስጥ መሰዳደብ መወነጃጀል መማታት መገዳደል አለ ጦርነቱ ሲቆም ጸቡ ሲበርድ መረጋጋት አለ ከመረጋጋት በኋላ በጦርነት ወቅት የነበረው ትኩሳት የመሰዳደብ ና የመደባደብ መንፈስ አይኖርም በጸቡ ጊዜ ስትሰድበውና ስትደበድበው የነበረን ሰው ጸቡ ቀርቶ እርቅ ከሆነ በኋላ አትደባደብም፣ አትሳደብም፣ አትወነጃጀልም። በሕወሓትና በፌዴራል መንግስት የነበረው ጦርነት በሰላም ስምምነቱ ተቋጭቷል። በስምምነቱ መሰረት ጸባጫሪነትና መወነጃጀልን እንዳይኖር በውሉ ላይ እንደተጻፈ ተግባራዊ ማድረግ እንደሚያስፈልግ፣ ተመልሶ ወደ ጦርነት መግባት የማይፈልግ አካል ወደኋላ ተመልሶ መሳደብ አይችልም ምክንያቱም ስምምነቱ አለ የሚል እጅግ አስደናቂ የሆነ ጠቅለል ያለ ይዘት ያለው ምላሻቸውን ሰጥተዋል። የጋዜጠኛው ጥያቄ ሲጠቃለል አቶ ጌታቸው ረዳ በጦርነቱ ጊዜ እንዳልከው ሁሉ ለምን ከጦርነቱ በኋላ ትደግመውም የሚል ሲሆን፣ ነገር ግን አቶ ረዳ መልስ ከጦርነቱ በኋላ እኮ እርቅ ሆነ። ሰላም ከፈለግን ስምምነቱን ማክበር አለብን፣ ወደ ጦርነቱ ለመመለስ ካልፈለግን በቀር እንደ ጦርነቱ ጊዜ በዘፈቀደ መዘላለፍ የለም የሚለውን መርህ ተግባራዊ ያደረገ ግብረ መልስን አሳይተዋል። አቶ ጌታቸው ረዳ ከፕሪቶሪያው ስምምነት በኋላ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሆነው ለሁለት ዓመት ካገለገሉ በኋላ በአሁኑ ሰዓት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው እያገለገሉም ይገኛሉ። Let me assure the naysayers that Uganda and Kenya are brothers and sisters. And we do not have time for negative engagement.

ሻቢያ ግን ለ33 አመታት ባህር ዘግቶ ኢትዮጵያውያን ወንድሞቻችን ናቸው ይላል፣ ውሸታም። ኬንያ ለኡጋንዳ የባህር በር ብቻ ሳይሆን የባቡርን የመኪና መንገድም በነጻ ሰጥታለች። ኬንያ እና ኡጋንዳ ወንድማማቾች ህዝቦች ናቸው። ኡጋንዳ የህንድ ውቅያኖስን እንድትጠቀም የመንገድ የባቡርና የፈሳሽ ማስተላለፊያ ቱቦዎችን ዝርጋታ እያፋጠንን ነው። የህንድ ውቅያኖስን አጠቃቀም በተመለከተ ሊያጋጩን የሚፈልጉ ያለኝ መልእክት፣ እረፍት ስጡን የሚል ነው። ቀጠናው ልማትና ብልጽግና እንዲጋራ ኡጋንዳና ርዋንዳን ጨምሮ ከሁሉም ሀገራት ጋር በትብብር መስራታችን እንቀጥላለን። እኛ ብልጽግናን እንጂ ድህነትን መጋራት አንፈልግም። ዶክተር ዊሊያም ሩቶ በኡጋንዳ ይፋዊ ጉብኝት ባደረጉበት ወቅት ካደረጉት ንግግር የተወሰደ ነው። የኬንያው ፕሬዝዳንት ዶክተር ዊሊያም ሩቶ ንግግር የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የህንድ ውቅያኖስ የኔ ነው ማለታቸውን ተከትሎ በሁለቱ ሀገራት መካከል ተፈጥሮ የነበረው የቃላት ጦርነት ለማብረድ የተነገረ ነው ተብሎ ይገመታል። ስለዚህ ይድረስ ለሶሎዳ ሚዲያ። ይህ በሶሎዳ ሚዲያ ለማስተላለፍ የቀረበው ሀሳብ በመምህር ክብሮም ጸጋይ በሚኪ ተስፋይና በመሀሪ ይስፋ በኩል የተላከ ሲሆን በምስራቅ አፍሪካ ሁለት ተቃራኒ የሆኑ የጎረቤት ሀገራት ግንኙነቶችን በማነጻጸር ጥልቅ መልእክቱን ያስተላልፋል። ትንታኔው የሚያተኩረው ኬንያና ኡጋንዳ በፈጠሩት በወንድማማችነት በጋራ ብልጽግና ላይ የተመሰረተ ግንኙነትና በሌላ በኩል በኤርትራና በኢትዮጵያ መካከል ባለው የሻከር እና ወደኋላ በሚጎትት ግንኙነት ላይ ይሆናል። አንደኛ፣ የኬንያና የኡጋንዳ የወንድማማችነት የጋራ ብልጽግና ሞዴል፣ ኬንያ ወደብ አልባ ለሆነችው የባህር በርን በነፃ መስጠቷ ብቻ ሳይሆን ይህንን ተደራሽነት በተግባር ለማዋል የሚያስችሉ የባቡርና የአውራ ጎዳና መሰረተ ልማቶችን ጭምር በማቅረብ አጋርነቷን በተግባር አሳይታለች። ይህ ውሳኔ ኡጋንዳ የዓለም ገበያን እንድትቀላቀል ከማገዙም በላይ የሁለቱን ሀገራት ኢኮኖሚ በጋራ የሚያሳድግም ነው። የኬንያው ፕሬዚዳንት ዶክተር ዊሊያም ሩቶ የተናገሩትም ይህንን የትብብር መንፈስን ያጠናክራል። ንግግራቸው የጋራ ብልጽግናን ማዕከል ያደረገ ሲሆን፣ የውጭ ጣልቃ ገብነትንና የጎረቤቶችን ግንኙነት ለማሻከር የሚደረጉ ሙከራዎችን በግልጽ ይቃወማል። ፕሬዚዳንቱ እንዲህ ብለዋል፦ ኬንያ እና ኡጋንዳ ወንድማማች ህዝቦች ናቸው። ቀጠናው ልማትና ብልጽግናን እንዲጋራ ኡጋንዳንና ሩዋንዳን ጨምሮ ከሁሉም ሀገራት ጋር በትብብር መስራታችንን እንቀጥላለን። እኛ ብልጽግናን እንጂ ድህነትን መጋራት አንፈልግም። ይህ ንግግር የሀያ አንደኛው ክፍለ ዘመን የአፍሪካ ቀንድ አመራር ምን መምሰል እንዳለበት ያሳያል። በጠላትነት በጥርጣሬ ከመተያየት ይልቅ በጋራ ተጠቃሚነት ላይ የተመሰረተ ግንኙነትን መገንባት። ሁለተኛ የኤርትራ መንግስት አካሄድና ለኢትዮጵያ ያለው አንድምታ። ትንታኔው የኤርትራን መንግስት አካሄድ ከኬንያ ጋር በእጅጉን ያነጻጽራል። የኤርትራ መንግስት ታሪካዊና ጥንታዊ የኢትዮጵያ ግዛት የነበሩትን ሁለት የባህር በሮችን ዘግቶ ለ33 ዓመታት ሲጠቀምባቸው ቆይቷል። ይህ ድርጊት ኢትዮጵያን ወደብ አልባ በማድረግ ኢኮኖሚዋ ላይ ከፍተኛ ጫና እንዲፈጠርም አድርጓል። ከዚህም በላይ የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት ሀገሪቱን በማተራመስና በማዳከም ይታወቃል። ትንታኔው እንደሚያመለክተው የኤርትራ መንግስት ከጎረቤት ሀገር ጋር በጋራ ከማደግ ይልቅ የግብፅን ትፍራፊ እየለቀመና የውጭ ኃይሎች ፍላጎት አስፈጻሚ በመሆን ቀጠናውን ለማተራመስ የሚሰራ አካል ሆኗል። ይህም ለኤርትራ ህዝብም ሆነ ለቀጠናው ሰላምና ብልጽግና ጠንቅ ነው። ማጠቃለያና ጥያቄ ለኤርትራ። በመጨረሻም ትንታኔ ወሳኝ ጥያቄ ያነሳል። ኤርትራ በዚህ አጥፊ መንገድ ልትቀጥል ነው ወይስ አዲስ ነገር ይኖራል? ኬንያ እና ኡጋንዳ በጋራ ብልጽግና ላይ የተመሰረተ የወንድማማችነት ምዕራፍ ሲጀምሩ፣ ኤርትራ ግን በታሪክና በደም ትስስር ለተቆራኘችው ኢትዮጵያ የባህር በር መንፈግና በማተራመስ ራሷንም ሆነ ቀጠናውን ወደ ድህነት እየ እየጎተተች ትገኛለች። መልዕክቱ ግልጽ ነው፣ ኤርትራ አስቢበት። ዘመኑ የጋራ ዕድገትና ትብብር እንጂ የጥላቻና የጎረቤት ውድቀትን የመመኘት አይደለም። ኬንያ ያሳየችው አመራር ለኤርትራ መንግስት ትልቅ ትምህርት ሊሆን ይገባል። የኢትዮጵያና የጣሊያን ባህር ኃይሎች በጋራ ለመስራት ተወያዩ። የኢትዮጵያ ባህር ኃይል እና የጣሊያን ባህር ኃይል በትምህርትና ስልጠና ዙሪያ የልምድ ልውውጥና በጋራ ለመስራት የሚያስችላቸውን የሁለትዮሽ የጋራ ውይይት አድርገዋል። በዚህ የሁለትዮሽ ውይይት የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የጣሊያን ባህር ኃይል ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት በመምጣታቸው ታላቅ ክብር እንደተሰማቸው ገልጸዋል። የጣሊያን የባህር ኃይል ልዑካን ቡድን መሪ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከር በተለይም በትምህርትና ስልጠና ዙሪያ ያላትን ልምድ ለማካፈል ዝግጁ መሆኗን በመግለጽ ሀገራቸው ኢትዮጵያን አጋርዋ ለማድረግ ፍላጎት እንዳላትም ገልጸዋል። ልዑካን ቡድኑ ጃን ሜዳ የሚገኘውን የኢትዮጵያ ባህር ኃይል ጠቅላይ መምሪያና ቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል ከጎበኘው በኋላ የሁለትዮሽ ስምምነቱን ከኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ዶር ጀማል ቱፊሳ ጋር ተፈራርመዋል። መረጃው የኢፌዴሪ መከላከያ ሰራዊት ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት ድልና ሰላም ለኢትዮጵያውያን ሶሎዳ ሚዲያ